ባት እንችላለን እኔ እናንቺ ሞት ነው የሚለየን፣ ፍቅሬ ማሬ፣ ከአንቺ ሌላ ሴት ዞር ብዬ አላይ። እኔ ጆከር የተባልኩ ግለሰብ ሞኒካ ድንቡስቡስ ያለች ድንቡሼ ተጫዋች ወድጄ ፈቅጄ ሞኒካ ድንቡሽቡሽ ያለች ድንቡሽ ወድጄ ፈቅጄ ኩላሊት የልቤን በመስጠት እኔ አልኩም ብቻ በላ ወድጄ ፈቅጄ። አንተ ስልክ ገብቶበት ነው። ሞኒካ ማስልክ ሞኒካ አስገባሁ፣ አስገባሁ፣ አስገባሁ በሰርጋችን ማለት ጌ ነው። በቃ እሱ ነው። ሂድ፣ ቀጥል። አሁን ልጨርስ። ይበጠብጣል። አሁን ይዘውላል። አዎ፣ ሁሉ ነገሯን ወድጄ ፈቅጄ እንግዲህ ሞኒካን ጨዋታዋንም ሁሉ ነገሯንም ወድጄ ፈቅጄ በደስታዋም በችግሯም አብሬያት ልሆን ልኖር፣ በደስታዋም በችግሯም አብሬያት ልሆን ልኖር

እንደ አዲስን ጀምር ወይስ እንደ አዲስ እነሆ እኔ ሞኒካ እነሆ እኔ ሞኒካ ከጆከር ጋር እግዚአብሔር ሊያጣምረኝ ዘንድ ከጆኬር ጋር እግዚአብሔር ሊያጣምረኝ ዘንድ በእምነትም ሆነ በትግል ሳንለያይ፣ በእምነትም ሆነ በትግል ሳንለያይ እንሆ የጆከር ድል ድሌ ነው ብዬ ላምን። እንሆ የጆኬር እድል እድል ነው እድሌ ነው ብዬ እድል አይደለም፣ ድል ድል ድል። እንሆ የጆኬር ድል ድሌ ነው ብዬ እንዲያምን እንሆ የኔም ድል የእሱ ድል ነው እና እነሆ የኔም ድል የእሱ ድል ነው እና እነሆ በጆከር ቤት የደረሰውን ሁሉ መከራ ልቀበል፣ እነሆ በጆከር የደረሰውን መከራ ሁሉ ልቀበል፣ ሊያባላኝ በሁሉ እንዲሁም ደስታውን ማብሬ ለመቀበል እንዲሁም ደስታውን ማብሬ ለመቀበል እኔ ሞኒካ ፈቅጃለሁ። እኔ ሞ እኔ ሞኒካ ሓረካዊት ዘናጣዊት

ኤዲት እኮ አድርጉን ለእኔ እና ለሱ ዘእንትን የሰርግ ዘፈን ቁጭ ብለን እንጂ አንድ ላይ እንደዚህ ብሎ እንደ ፍቅር ያያኛል። በቃ ብታይ ለሱ ግን አልጠላውም። ደህና ነው። ምንትነሰጋ አያስፈልግም። አይጠቅምም። ለሀገሪቱ አይጠቅምም።

አድሚን አልነበረኝ እንደ ሞኒካ እያንስ ሁሉ ሁሉ ሰማያዊ ላርግልህ? ወላስን? አዎ፣ ሰማያዊ አድርግ። ከላይ እስከ ታች ሰማያዊ። ብሎኩን አንሺው ሆን

ደስታ ነው። እየውስ እንዴት እንደሚወጣ የተችናው የአንተ እንዳይመስልኝ። እንደሱ ጥራ፣ ቶሎ ቶሎ ነው የሚተኩስ፣ አውቶማቲክ ነው የሚተኩስ። ዋዝ ብሎማ እንደሱ ጠብጠብ ካለ ምን አገልግሎት አለው ብለሽ እንካስኬ ነው ሸመላ ያዝስቲ እኔ ፍቅር ተቀብያለሁ። በይ እስኪ ጠጪልኝ። ገርህ ንዶ እንደው ለምንድን ነው ጠዋት ጠዋት ሲሆን ያ ነገራችሁ ሲሆን ያስቸግርሻል? ሁል ጊዜ ጠዋት ሲሆን ስራ ሲሄድ ለወንዱ እዛ ነው ማየው ብሎ

ከታች ያለ ሞዴሬተር አስገባኝ። እንትን ስልክ ተደውልብ እኮ ነው ማሬ ነው ያስገባኝ ጠዋት። ይህ ጠዋት ምንድና ያልሽ ጠዋት ሲሆን ሲ ያ የእናንተ ብረት ታውቃለሽ? ብረት ታውቃት አለ ክላሽን ታውቃት አለ ስሙ

የማታው እና የጠዋቱ ምንድን ነው ልዩነት የጠዋቱ የማታው የማታው ዘና ነው የማታው ደስ ብሎ ስለምትን ስለ ተነፋፍቀህ ስለምትገናኝ ምናምን የማታ ጥሩ ነው የጠዋቱ ግን ውይ ርክት ነው

እና ሞኒካ ሚስቴ ናት። ላስተዋውቅሽ። ቆይ አንድ ወንድሜ፣ አንድ ፋኖ ላስተዋውቅሽ።

የሸራ ተታር አንቺ ደግሞ ግልጽ አድርገሽ ከነገርሽ ደጋርኝ የብሰጭሽኝ ኮን ግልጽ ነው። ዘነዘና ዘነዘና ነው። ሻምፖ ምን ያደርጉታል? ይቀቡታል፣ ይታጠቡበታል ፈጫ ፈጫ ያደረጉለታል። አሁን ትግርኛ ላይ የተናገርኩ ገባህ ማለት ነው። ፈጨረቅ ፈጨረቅ ያደረጉበታል እኮ ነው። ይሄኔ አሁን ብዙ ደስ እያደረገች ና ሰውዬ ስሜታ የሆኗል መስል እንደዚህ እያወራሽ እጅሽን ተኳኩለሽ ምናምን እንደዚህ አምሮብሽ ሲያስፈራ

ምን ያክል ምትጅኝል የስራ ብቻ እንዲ የሚያክለው ምን ምን በስራ ሰዓት አሁን በስራ ያን በዛ ሰዓት የሚናከሱ አሉ፣ በጢፍ የሚማቱ አሉ፣ ከንፈር የሚመጠምጡ አሉ። ብዙ አይነት አለ። አንቺ ምንድን ነው ኦ ኮፒራይት እንዳይወስዱ። ችግር የለም። እሱ ለእኔ ብቻ እኮ ነው። ሌሎች እሱ በውስጥ ነው የሚወራ። እዚህ ትንሽ ይሰማልኳ። ትንሽ አለብሱ። ትንሽ አእምሮ ባህል። እንደሱ ወሬ አታብዛ። ትናንትና ቀን እንዴ! ኧረ አይደለም። ረስገሱ ወደ እዛ ሲሄድ ወደዚህ ትመልሰኝ ያለ ተነቃንቋል ነገሩ

ህታለም ይህኛ ሳኮመንት እንደት እንደሚወዳቸው ህታለም ምን አለም ሲብል፣ በቃ የኛኮ ትግርኛኮ ለውጊያ ነው የሚመች። ጣሊኮ ይሄ የናገራል። ትግርኛ ትግርኛ ለስድብ ነው የሚመች፣ ለመጣል ለስድብ ይመቻል። በቃ ህዝቡ ለመጣላት በቃ፣ ለፍቅር አይገልጽም። ለፍቅር ይሆነ እንዳይሄድ ኮኝ ደግሞ ፍቅር አይገልጽም በቃ ሰምቶ አሁን እኮ አማርኛ ለምደሻ አልበድም። ልክ እንዳንተ ነው። አሁን አማርኛ ሳወራ በዛ አንድ ወገን በትግርኛ ወገን ቀዝቅዟል፣ መሬቱ ቀዝቅዟል። እና ምንም ሳላረግ ምንም ሳላረግ ሲ ይነኩኛል። ልሳደብ አልሳደብ ምን በወጣኝ? ቆያለሁ እዚህ አማርኛ እየተናጎርኩ እድሪስ ጋር መንጸብ ናችሁ እንደንችና ድሪስ ጀበና እናተ እሱ አታንሳልኝን ያልወደው ማንም ሰው እንዳይነካሽ። አንድ ሰው አንቺን እሳድባለሁ ያለ ሰው በምን እንደጠላኝ ንገር፣ በምን እንደጠላኝ እናቷ አማራ ናት ምናምን ብሎ ይሰድበኝ ነበረ አንቺን አዎ፣ እናቷ አማራ እንትን ምናምን ብሎ ይሰግበኝ ነበረ። እኔ ደግሞ በውስጥ ሰራ ሁለት ለዚህ አማራ አማራ እየጠላ ብራቸው ሊበላ ብዬ እሳት ለኮስኩ በውስጢ አቅጥጥል አቅጥጥል አድርጌ ሁሉ የአማርኛ መናገር ብሮ ሰበሰበ።